ነው ላይ እንደምታዩት አይደለም አዘንም አለው ስ ላ ፍናችሁ ትይዙታላችሁ እና ለወደፊታችሁ ታስቡ እና እንዳላችሁበት አዘንም አለ ብዬ አልኳችሁ። አዘን አለ። ያንን አዘን መናገር አልፈለግም። ምናልባት ወደፊት የሆነ ቀን ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ድምጽ የሰማችኋል ወይ? ተስፋ አድርጋለሁ። በመጀመሪያ ደረጃ አንዳንዴ ስለሁሉም ነገር በጣም ይቅርታ እጠይቃለሁ። ስለሁሉም በቃ ስለ ማንኛውም ነገር በተለይ በብዙ አይነት እናንተ የሚያስከፋም የሚያስደስትም ብዙ አይነት ቪዲዮዎችን ሰርቻለሁኝ እና ያ ደግሞ እናንተ በጣም ግማሾቻችሁ ያስጨንቃችኋል። የሚያስጨንቃችሁ እኔ እርጉዝ በመሆኔ ብዙ አንዳንድ ነገሮች ማለት ስለፈለግኩኝና እጅግ በጣም ደግሞ ዛሬ ከፍቶኛል። እግዚአብሔር ምናችሁና ይሄ ከምታስቡት በላይ አንዳንዴ ይሄ ከአቅማችሁ በላይ የሚሆን አይነት መከፋት ሲገጥማችሁ እንባችሁ ከመውረድ በስተቀር ምንም ነገር ልታረጓችሁንም እና እግዚአብሔር ምስክር ነው። በጣም ዛሬ ከፍቶኛል ነው የከፋኝ። ምክንያት እንደገና ደግሞ ሲከፋችሁ በጣም ውስጣችሁ በሆ በቃ እኔ እንጃ በማጠበቁት ነገር ባልጠበቃችሁት ነገር ልባችሁ ስብር ሲል ምንድን ነው የምታደርጉት? በምንድነው የምታከሙት? በምንድነው የምትመልሱት? እንዴት አድርጓችሁ ነው የምትመልሱት? ልባችሁ ሲሰበር ማለት አንዳንዴ እናንተ ጋር ያለ ውስጣችሁ ላይ ያለው እውነት እግዚአብሔር ቢያዩ ወይም እንዲህ ብዙ ጊዜ ብዙ ሰው አማርኛ ይጠቀመዋል እና ልቤ ተከፍቶ ቢታይ እኮ ይታይ ነበር ይባላል እና ልባችሁ ቢታይ የሚታይ ነገሮች እኛ ለእኛ የማይታዩ ግን ለእግዚአብሔር ግን የሚታይ ለፈጣሪ የሚታይ ነገር አለ እና እኔ ጋር እርግዝና ላይ ሆናችሁ የተለያዩ ስሜት ይሰማችኋል፣ ይወጣችኋል፣ የተለያዩ ነገር ትፈልጋላችሁ፣ የተለያዩ ነገር ማየት፣ የተለያዩ ነገር ማግኘት። አንዳንዴ ምክንያት እኮ ይኖራችሁ ይሆናል እና ግን እነዚያ ነገሮች በብዙ አይነት እንትኖች እኔ አሁን ከእናንተ ለምን እያለቀሽ መጣሽ ልትሆን ትችላላችሁ። በቃ እንዴት ነው የሆኑ እንትኖች ፈለግኩኝ ማ የሆነ አንዳንዴ መፍትሄዎች በቃ የተጨነቃችሁ ተጨነቁና፣ እና ደግሞ ልባችሁ ሲሰበር የሆነ በጣም በቃ ባልጠበቃችሁት መንገድ የሆነ ነገር ስታዩ ምንድን ነው የምታርጉት? ምን አርጋችሁ ነው ያለፋችሁት? ያለፋችሁ ሰዎችም ስለምትኖሩ ጠንካራ ሰው እንዴት ነው የምትሆኑት? እስቲ አሳውቁኝ። እግዚአብሔርን ብዙ የምላችሁ ነገሮች አሉ። እንድትሰሙኝ ይፈልጋለሁ እና መፍትሄ እንድትሰጡ ይፈልጋለሁ። እግዚአብሔርን በቃ እኔ ለመፍትሄ ነው የመጣሁት። መፍትሄ የመጣሁት ምንድን ነው ማለት ጠንካራ በቃ ጠንካራ አይደለሁም። እኔ ጠንካራ ሴት አይደለሁኝም። ነገሮች መልሼ መልሼ የምተው የሆነ አሁንም አሁንም እዛው እዛው እዛው ቦታ ላይ የምሆን እየወሰንኩበት ነገርን በውሳኔ የማይጸና መልሼ መልሼ እዛ በዛው የመሆን አይነት ሰው ነኝ እና እስቲ ምከሩኝ። ያለፋችሁ ደግሞ በብዙ ማለት አንዳንዴ በብዙ ነገር ትጎዳላችሁ፣ በብዙ ነገር ትታመማላችሁ። እናንተም ሰው ልትጎዱ ትችላላችሁ፣ እናንተም ሰው ልታሳምሙ ትችላላችሁ። ግን ሰውን ለማሳመምም ምንድን ነው የምታደርጉት? ሰው ላለመጉዳትም ምንድን ነው የምታደርጉት? ሰውም ሲጎዳችሁ ሰውም ሲያሳምማችሁ እንዴት አርጋችሁ ነው የምታልፉት? ይሄን በቃ በደንብ አስምራችሁበት እንድትነግሩኝ እፈልጋለሁ። በቃ በጸሎት ነው የሆነ ቦታ በመሄድ ነው ገዳም በመሄድ ነው ወይስ ደግሞ ቤተሰብ የኔ የምትሉት የሆነ ሰው ኑሯችሁ የሆነ ሰው መሄዳችሁ ከዛ ሰው ምክር፣ ከዛ ሰው እቅፍ የሆነ ነገር ነው የምትወጡት ካላችሁበት የሚያስጠላ ስሜት? ወይስ ደግሞ እንዴት ሆናችሁ ነው ስ ሀሳቤን በደንብ እንድትሰሙ ስፈልጌ ከዛ ግን ሀሳባችሁ ደግሞ እንድትነግሩኝ ይፈልጋል። በጣም ብዙ ወጦች ስላላችሁ ማለት ነው እና ምክንያቱም የሰው ልጅ በዚህ ምድር ሲኖር በጣም ብዙ አይነት ስቃይ፣ ብዙ አይነት ፈተና፣ ብዙ አይነት ደስታ፣ ብዙ አይነት አዘን ይገጥመዋል። እና እኔ በህይወቴ በጣም የተለያዩ ነገሮች ነው የሚገጥሙት። አንዴ ደስተኛ ሆንና ያ ደስታዬን በቃ ደስ ብሎኝ ነገሮችን ለማድረግ ነገሮችን ለማስተካከል ነገሮችን ለማሳካት በምጓዝበት ሰዓት ደግሞ የሆነ ነገር እንቅፋት ይመጣና ያንን እንቅፋት የሆነ ነገር ያደርገኛል ማለት ነው። እና እኔ ደግሞ በባህሬ የምን አይነት ነገር መሰላችሁ ያለኝ፣ ይሄ ማለት ምንም የሆነ ነገርን መደበቅ መያዝ፣ ውስጥ ላይ መያዝ፣ ይሄ በቃ ብልጥ አይደለውም። በቃ ብልጥ መሆን አልችልም። ሊሆን እንኳን ብላ ማሉን አይነት ሴት ነኝ እና በቃ እኔ አሁን የምፈልገው ምንድነው? እንዴት ነው በቃ ሰው የሰው ልጅ ዛሬ የሆነ ቦታ ይጅ የነበረ ነው። ከዛ ስመለስ በጣም ከፍቶኝ መጣ። በጣም በቃ ከመላችሁ በላይ እጅግ በጣም ከፍቶ ነበረ እና የሆኑ የእምነት አባት ናቸው። ሁለት ናቸው። ትልልቅ ናቸው። ትልልቅ አባቶች ናቸው። በተለይ አንዱ ቄስ ናቸው ማለት ነው። አንደኛው ያው አገልጋዩ ማለትም ብቻ የቤተክርስቲያን ሰዎች ናቸው። አንዱ እንደነገርኳችሁ ቄስ ናቸው እና በሰውነትም ግዙፍ ናቸው። ይሄ ያልኩበት ምክንያት ስላለኝ ነው። ኩኝ አንዳንዴ ሰው ያስብላ የሚያስብላችሁ ሰው አሉ። ይሄ የማታቋቸው ሰዎች አሉ አይደለ ገን አይቷችሁ ብቻ የሆነ በቃ በተለይ እርጉዝ ስትሆኑ ደግሞ ይሳሳሉ በጣም። እግዚአብሔርን እርጉዝ ሆናችሁ ሲያዩችሁ በቃ ለእናንተ ያላቸው ቦታ፣ ለእናንተ ያላቸው የሆነ እድል መስጠት ሁሌ የሚስተያዩ በቃ የሰፋ ነው ለሱ እኔ እንጂ አንዳንድ ኢትዮጵያዊነታችሁ ራሱ ያስመሰግናል፣ ደስ ያሰኛቸዋል። እና የምንላችሁ ፈልጌ ነው። እጅግ በጣም ከፍቶኛል። እምባዬ እኔ መያዝ አልችልም። እንደው ሊያዘው እንኳን ብል የሆነ ቦታ ላይ በጣም በቃ የበራሱ ሳላስበው እየወረደ አየዋለሁ ማለት ነው። ከዛ ያንን አባት በቃ አይመችም፣ ከኋላ መቀመጥ፣ ከፊት ከተቀመጥኩኝ ከፊትም አይሆንም፣ መሀላቸው አስገቡኝ ና በቃ እኔ እንጃ እንደ አባት እና እንደ አባትን ያስቀመጡኝ በቃ ከዛ በኋላ እኔ ሳላስበው እምባዬ ለካ እየወረደ ነው። እግዚአብሔርን አስቤው አይደለም ከዛ እምባዬ የወረደ አለካ ዞር ብለው ሲያዩኝ ምን ሆነሽ ነው? አሉኝ ማለት ነው። ምክንያት እንዲህ እንዲህ ነው ማለት አልፈልግም አልፈለግኩኝም። ከዛ አይ ዝም ብሎ ይወድ ብሶ ነው አልኳቸው። አይዞሽ ልጄ ማለት አንዳንዴ ይሄ ያለሽበት ሁኔታ ሊሆን ይችላል እና ደግሞ ሆነ የሚያስከፋሽ ነገር ሊኖር ይችላል ያ ነገር የሚያስከፋሽ ነገር ደግሞ በጸሎት በተለያዩ ነገር ካለንበት እግዚአብሔር ምስክሬ ነው። መውረድ ይፈልጉ ነበረ። በተለይ የእነሱ የሚወርዳቸው አለ ሁለት ቦታ ነው ያንን ባጃጅ የሚያወርዳቸው ማለት ነው። ባጃጅ ነበር እየመጣው የነበረው እና ከዛ ሁለት ቦታ ነው የሚያወርደው የእኛ ሰፈር ማለት ነው። ከሚያወርዱት እኔን ብቻ እያናገሩ ሁለቱም አባቶች እኔን ብቻ እየመከሩ ከሁለቱም ማለት ከሚወርዱበት አልፈው ነው የወረዱት ማለት ነው። በቃ እኔ ደግሞ አይኔ ቀናል ምናምን ሳለቅስ ነው። አታልቅሽ፣ ምንም አይነት ነገር ቢፈጥር አታልቅሽ። አንቺ ስትከፊ እኮ አንቺ ጋር ያለው ጽንስ ይከፋል። የአንቺ ደስታ የአንቺ አሁን ውጭ ላይ ያለው ደስታሽ ነው፣ ለልጅሽም ያ ነገር ደስታ የሚፈጥርለታል። አንቺን የማይሰማ ሊመስልሽ ይችላል። በጣም ብዙ ነገር አሉኝ ማለት ነው ላለማልቀስ በሞክር እንኳን እንዲሁም ሲያወሩኝ ባሰብኝና አንዳንዴ የሆነ ሰው ታገኛላችሁ እና የሆነ አባቴን ያገኘው የሆነ የኔ የምለው ሰው አብሮኝ ያለውላን የመሰለኝ በቃ ደስ ነው ያለኝ። ባለ ስም ማለት ነው። እና እኔ አሁን ደግሜ የምጠይቃችሁ ብዙም አልቆየባችሁም እዚህ ቪዲዮ ላይ ከብዙ ከሆነ ነገር መውጣት የምትችሉት እንዴት ነው? ልባችሁ ሲሰበር በምን መንገድ ነው የምትወጡት? የሚለው ነገር ከእናንተ መስማት እፈልጋለሁ። ገብቷችሁ? ብዙ ጊዜ አልቅሼ መውጣት አልፈልግም። በተለይ ዩቱብ ላይ እምባዬ እየፈሰሰ ማንም ሰው እንዲህ አልፈልግም። እንዳልኳችሁ ነው የእናንተ እንባ የሚያይ ስታለቅሱ ሲያይ ደስ የሚሰኝ ሰው አለ ስታለቅሱ ሲያይ ደግሞ ሳያውቃችሁ ልቡ የሚሰበር ሰው አለ። በተለይ አብዛኞቻችሁ እናንተ ተከፍቼ ማየት አትፈልጉም፣ እያለቀስኩኝ ይቅርና ማለት ነው። ምክንያቱ እኔ እንጃ። እና ብዙ የሚያስከፉ ነገሮች አሉ ልቤ ውስጥ፣ ብዙ የሚያሳዝኑ ነገሮች አሉ ልቤ ውስጥ። አንዳንዴ ያለፉ ይመስላችኋል፣ ያንን የሚያስከፋው ነገር በቃ ያለፋችሁት፣ አሁን ከዚህ በኋላ ምንም ነገር በቃ ደስተኛ የሆናችሁ ምናምን ይመስላችሁም ግን እዛው ናችሁ። ለካ እናንተ ሳታውቁት ለካ አዘን ውስጥ ነው እየኖራችሁ ያላችሁት። አዘን ውስጥ ነው ያላችሁት። አንዳንዴ እንዴት ነው ነገሮችን ብቻ በቃ የሰው ልጅ አዘን እና ደስታ አንድ ላይ ናቸው። አዘን በተለይ አይገጥመኝም አይባልም። ደስታ ነው የምንፈልገው ሁላችንም ማለት። ግን ውሳኔ በቃ የሆነ ያወራችሁት ነገር ሊሆን ይችላል። ያደረጋችሁት ነገር ሊሆን ይችላል። ጥፋት ላለማጥፋት ሊሆን ይችላል ገብታችኋል እና በቃ የሆነ የሆነ ነገር እንድትሉ እንፈልጋለን። እና አብዛኞቻችሁ እንዲሁም ስለሚት ሚት ራሱ የጠየቃችሁ ልጆች አላችሁ፣ ዶኩሜንት ላይ የምትጽፉ አላችሁ፣ ሚት ናምጧት፣ ሚት ምንሆና ነው፣ የት ሄዳ ነው የምትሉ አላችሁ። ና ሚትዬ አለች፣ እግዚአብሔር ይመስገን። አንዳንድ ነገር ተፈጥሮ እኔ ጋር ሄዳ ነበር ማለት አሁን በእሷ ምክንያት ያለም ማለት ሰው ወይም የእሷ ነገር አይደለም፣ የራሴ ነገር ነው የሚያስለቅሰኝ፣ ግን ሄዳ ነበር። የእሷ መሄድ በራሱ ብዙ ነገሮች ውስጤ ላይ እያሳሰበኝ ነበረ። የእሷ መሄድ፣ የእሷ ከኔ ጋር መለየት ብዙ ብዙ ነገሮች እያሳሰበኝ ነበረ። ምክንያቱም በተለይ ልጃችሁ ለልጃችሁ ያሰው ለልጃችሁ ያለው ቦታ ስታዩት እና ዋጋውን ስታዩት በጣም ከባድ ነው እና እንግዲህ ደግሞ ለእኔ በተለይ በጣም ብዙ ነገር ይሆናለች። በጣም ብዙ ነገርም ወደፊትም ትሆናለች። ምክንያቱም ሰው የኔ የምትሉት ሰው ከዚህ ስጋችሁ ላይ የምትቆርሱት ይሄ አምስት ጣታችሁ ቆርጣችሁ የምትጥሉት ነገር የለም እኔ ምንም ባረጋቸው ምንም በበድላቸው ምንም ባጠፋባቸው አይጥሉኝም እና ብቻ አንዳንድ ነገር ተፈጠረና ሄዳ ነበረ የሚል ማለት ነው ከዛ ግን እግዚአብሔር ይመስገን መታለች የመጣችውም እግዚአብሔር ምስክሬ ነው። ምናልባት ሰሞኑ ቪዲዮ ሲሰራ ከካሜራ ጀርባ ከእሷ የምትቀርጽ ምናምን መስሏችሁ ከሆነ እግዚአብሔርን አላችሁ። በውሸት መድህና ያለምን አልነበረችም እና አልነበረችም እና ግን መታለች ማለት ነው። አሁን መታልኛለች። ታያታላችሁ ከዚህ በኋላ ቪዲዮ ላይ አብራኝም ብዬ ሰራች አንዳንድ ነገሮችም እያደረግን ታይዋት አላችሁ ማለት ነው። እና ብዙዎቻችሁ ዩቱብን ክፈችላል ስሉኝ አላችሁ እና ዩቱብ ይከፈትላታል፣ እንዲከፈት ለማድረግ ሞክራለሁ። ከዛ በራሷ የሆነ የሆነ ነገር እያደረገች እንድትመጣ ሰው ሀገር እንድትሄዳት አልፈልግም። በተለይ ሰው ሀገር ሀሳብ አላት፣ ግን ሰው ሀገር እንድትሄድ አልፈልግም። ማልፈልገው ደግሞ ብዙ ነገር አይቼ ስለመጣ እሷም ያንን አይነት ታያለች ሳይሆን ጥሩ ደግ አለ ግን፣ እዚሁ ሆና የሆነ ነገር እየሰራች በራሷ እንድትቆም የምችለውን ለማድረግ እሞክራለሁ። እና ግን ሀሳባችሁ እንድትነግሩኝ ካለውበት ጭንቀት ካለበት፣ ብደስ ማይል ስሜት ካለበት፣ እንዲህ ብዬ አልነግራችሁም እንጂ አዘንም ላይ ነኝ እኔ በነገራችን ላይ እና አንዳንዴ ጥቁር መልበስ ቪዲዮ ላይ እንደምታዩት አይደለሁም። አዘንም አለው ስ በጣም ይቅርታ፣ አዘንም አለ ብዬ አልኳችሁ። አዘን አለ ያንን አዘን መናገር አልፈልግምም። ምናልባት ወደፊት የሆነ ቀን ምነግራቸው ይሆናል ማለት ነው። ለምን ሁላ ሐዘኔን ሳልናገር ምናምን ለምን ሁላ እንድተቀምጡ ምናልባት እነግራቸው ይችላል። በዙሪያ የአንዳንድ ሰዎች ያውቃሉ፣ ያለፍኩበትን ያንን ሐዘኔን ያውቁታልና አንዳንዴ እንደዚህ ያፍናችሁ ትይዙታላችሁ ነው ለወደፊታችሁ ታስቡና ና ላላችሁበትን ነገር ታስቡና ብዙ ነገር ትይዛላችሁ ነው። ብቻ እንዲህ እንዲህ ብዬ የማውራት አልፈልግም እና አዘን ላይ ነኝ። ብቻ ጥቁር ስላለበት አዘኔ ምንድን ነው ምንድን ነው ንሽውን የሚለውን ነገርም ምናገር አልፈልግም እና ብቻ አዘኔንም አንዳንዴ እንድታስታውሱት የሚያደርጋችሁ ነገር ይፈጠራል፣ ሳትወዱ ማለት ነው። እና ብቻ በቃ በጣም ይቅርታ፣ እግዚአብሔር ምስክር ነው። በጣም ይቅርታ። ይህንን ቪዲዮ ስታየው ምንም አይነት ሰው ስታይ በጣም የሚሰማችሁ ሰዎች ትኖራላችሁ። የምታቁኝ የማታቁኝም በጣም ይቅርታ ጠይቃችኋለሁ። የምታቁ አዘኔን የምታቁ ውስጤን፣ ከዚህ ልብስ ጀርባ ያለውን ትክክለኛው አዘኔን ምላችሁን የምታቁ ታቁታላችሁ፣ ተረዱኛላችሁና እና ብቻ እወዳችኋለሁ። እንደነገርኳቸው እፈልጋለሁ። ሀሳባችሁን አስቀምጡልኝ።